የምስራቅ ዕዝ በሀገሩ ኅልውና፣ ሉዓላዊነትና ብሔራዊ ጥቅም ላይ የማይደራደር ኃይል መሆኑን የዕዙ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ ተናገሩ። ዕዙ በብር ሸለቆ የውትድርና ማሰልጥኛ ትምህርት ቤት ከምክትል ጓድ መሪ እስከ ክፍለ ጦር ምክትል አዛዦች ድረስ ለሚገኙ አመራሮች ስለ ሰራዊቱ ሞራላዊና ስነ ልቦናዊ ዝግጅነት ስልጠና ሰጥቷል። መረጃው የምስራቅ ዕዝ ሚዲያ ክፍል ነው። አድኖ ማርቆስ እንደሚከተለው ያቀርበዋል። የምስራቅ ዕዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ በማሰልጠኛ ትምህርት ቤቱ ተገኝተው ባስተላለፉት መልእክት ሰራዊቱ አስተሳሰቡና ክህሎቱን በማጎልበት ጠንካራ የስነ ልቦና ዝግጁነትን በመፍጠር የተሰጡትን ተልእኮች በከፍተኛ ኃላፊነት፣ ተጠያቂነትና ጥንቃቄ እየፈጸመ ይገኛል። የሀገርን ሉዓላዊነት ለማስጠበቅ ውትድርና ከፍተኛ ሞራልና ስነ ልቦና የሚጠይቅ ነው ብለዋል። ውትድርና ከፍተኛ ሞራልና ስነ ልቦናዊ ጥንካሬ የሚጠይቅ ሙያ ነው። ምክንያቱም ህይወት የሚከፈልበት ነው። የሚከፈለው ህይወት ደግሞ ገንዘብ ለማግኘት ለማትረፍ ሳይሆን የአገርን ሉዓላዊነት ለመጠበቅ ሲባል የሚከፈል ውድ ዋጋ ነው። ይህንን ህይወት ከፍሎ ህገ መንግስታዊ ተልእኮውን ለመወጣት ቆርጦ ካልኪዳኑን ፈጽሞ የገባ ሀይል የሞራልና የስነ ልቦና ጥንካሬ ለድል ከሚያበቁት ትጥቆች አንዱ ነው። የሰራዊቱ አመራሮች የተቋሙን ደንቦች፣ መመሪያዎችና አሰራሮችን በማክበር አገርና ህዝብን በታማኝነት እያገለገሉ እንደሚገኙ የገለጹት ዋና አዛዡ ሞራልና ስነ ልቦና እንዴት መገንባት እንዳለባቸው እያወቁና እየተገበሩ የአሸናፊነት ስነ ልቦና መታጠቅ ይገባቸዋል ብለዋል። የሰራዊት አመራሮች መላው ሰራዊቱ በየጊዜው ህገ መንግስታዊ ተልእኮውን ለመፈጸም የሞራልን ምንነት፣ የስነ ልቦናን ምንነት እና ሞራሉና ስነልቦናውን እንዴት መገንባት እንዳለበት እያወቀ ያንን እየተገበረና እያስተገበረ የአሸናፊነት ስነልቦናውን በከፍተኛ ደረጃ መታጠቅ ስላለበት ነው። የአሸናፊነት ስነ ልቦና በሰላም ጊዜ ኃይል ማዘጋጀት በውጊያ ጊዜ ተዋግቶ ድል ማምጣት መሆኑን የገለጹት ዋና አዛዡ ተጨባጭ ግዳጅን መሰረት ያደረገ ዝግጅት በማድረግ አካላዊ ስነልቦናዊና ቴክኒካዊ ብቃቱን በማጠናከር የራስ መተማመን የሚፈጠርበት መሆኑን አንስተዋል። የአሸናፊነት ስነ ልቦና በተኩስ በአካል ብቃት በውጊያ ስልት በመምራት ተገቢውን አቅም ገንብቶ ላለው ኃላፊነት በራስ መተማመንን የሚፈጠርበት ነው። የሀገርን ሉዓላዊነት የሕዝብን አንድነት በኃይል ለመጣስ የመጣ ኃይሎችን ተፋልሞ ለማሸነፍ በሚደረገው ፍልሚያ ላይ ክብር ሕይወቱን ለመክፈል ዝግጁ የሆኑ ጀግኖች የሚሳተፉበት አውድ ነው። ስለዚህ ይህን ክብር መስዋዕትን መክፈል የሚያስችልን እርግጠኝነት በስነ ልቦና ደረጃ የመታጠቅ ጉዳይ ነው የሚሆነው። ዓላማውን ከግብ ለማድረስ የተነሳሽነት ማሳደር እና በከፍተኛ ደረጃ ኃላፊነት ወስዶ መስራትን ይጠይቃል። እዙ ወታደራዊ እውቀትን ክህሎቱንና ብቃቱን እያሳደገ ያለና አሁንም የተሰጠውን ወታደራዊ ስልጠና በመጠቀም ሕገ መንግስታዊ ተልዕኮውን በአስተማማኝ መወጣት የሚያስችል ቁመና ላይ መሆኑንም ሌተናል ጄኔራል መሐመድ ተሰማ አስገንዝበዋል።